ባሉላት ኮንግራ ባሉላት ማስመር ላይ የምትገኝ ሁላችሁም፣ ኮንግራቹሌሽን እንኳን ደስ ያለሽ ሄቨን፣ ምን ተሰማሽ? በጣም ደንግጫለሁ። ይሄው ድለኛ ዛሬ ጠቀኑ ሙሉ፣ ማን ነው ዕድለኛ ማን ነው ዕድለኛ ስንል ይዋል ይችሁት፣ አንደኛ ዕጣ ባለ ሦስት መኝታ ቤት ኮንዶሚኒየም የሚወጣላት ሄዋን የማርያም እቺ ናት። ሄዋን ያጋጣሚ፣ እስቲ ደስታሽን ግለጭልን እንዴት ትኬት እንደገዛሽ መች እንደገዛሽ በምን አጋጣሚ ምናምን ስንት እንደ ትኬት እንደገዛሽ እስቲ አንዳንድ ነገር ያለሽ እንደ ደስ ያልሽ፣ ደስታሽን ደግሞ በደንብ አድርገሽ ለቤተሰቦችም እዚህ መስፈር ላሉ ሰዎችም በደስታሽን ኢትዮጵያንሱ የባክሽን በፊትና በድርጅታችን ስም ጠይቅሻለኝ። አንደኛ የት እንዳለሽ ከየት እንዲሆንሽ የት ሀገር እንዳለሽ እሱንም። በመጀመሪያ እውነት ለመናገር ሀዬ በጣም ነው የምወድሽ። ይሄ የሆነው በአንቺ ነው፣ እውነት ለመናገር ከልቤ ነው። ይሄን አጋጣሚ ለማግኘትና አንቺ ጋር ለመምጣት ብዙ ጥረት አድርጌ ነበረ ከሶስት ወር ከአራት ወር በፊት የሆነ ሀዘን ላይ ነበርኩና ያንን ሀዘኔን ላካፍለሽ ብዙ ጥረት አድርጌ ነበረ። ያው እግዚአብሔር ደግሞ በፈቀደው ቀን ተገናኘን። በጣም እወድሻለሁ። ሲቀጥል ሰክሰክስ ደግሞ እንደዚህ አይነት እድል ለእንደኛ አይነቱን በስደት ላይ የእድሜ ልካችን ህልም ሆኖ የታየንን ህልማችን እንደዚህ እንዲፈታ ስላደረግ ከልብ አመሰግናለሁ። እግዚአብሔር አምላክ ለሁላችሁም ጤናና እድሜ ይስጣችሁ ነው የሚለው። ያው ትንሽ እኔ ቪዲዮ ራሱ እንትን አይችልም ከሁ ትልቅ ነገር እኮ ነው። ኔናት ባለ ሶስት መኝታ ቤት ቤት እኮን የደረሱ ወድ እንኳን ደስ አለሽ፣ ኮንግራቹሌሽን። በዚህ ሄዋን ያለ ነገር ጠይቅሻለሁ። ለምን ሌሎች ግረስት ለምን እንትን ያሉት እንዲሰሙ ለሌሎችም ማነቃቃት እንዲሆን ቲኬት እንዲገዙ በዛው ቅድም ያ የተከናወነ ፕሮግራም ላይ ሁሉ የነበሩትን አካል ጉዳተኞችን ለመደገፍ ለኛ ፋንድሬዚንግ እንዲሆንም ዘንድ አንዳንድ ነገር ጠይቻለሁ። አንደኛ የት ነው ያለሽ? ከየተገርመ ቲኬት ፍሮች እየተገርመ ያለሽ። አሁን ያለሁት ጉባኤ ነው። በፊት መጀመሪያ ጊዜ ሳውዲ አረቢያ ሰርቻለሁ። ከዚያ ሳውዲ አረቢያ ስድስት ዓመት ሰርቼ ወደ ኢትዮጵያ ገብቼ ለገጣፎ የሚባል አዲስ አበባ ወደዛ ወደ ካራ አካባቢ እዛ ቦታ ጀምሬ እየሰራው ነበረ። ከሁለት ዓመት በፊት ያ ቦታ ልቀቂ ተብዬ ለቅቄ ነው ሁለተኛ ስደትን የመረጥኩት፣ እንጂ አጠቃልዬ ነበረ ከሳውዲ የሀገሬ ላይ ባለኝ ነገር እንቀሳቀሳለው ብዬ ማለት ነው። የአጋጣሚ ሆንና በጣም ተረበሽ፣ በቃ የስድስት ዓመቴ ልፋቴ ብዬ አዘንኩ። በዚህ አጋጣሚ ወንድሜ በጣም ላመሰግነ እወዳለሁ። የራሱን ቤት አስይዞ በቃ ልብሽ እንዲረጋጋ የማለት ቦታ ገዛልኝ። ሌላ ከተማ ላይ ቦታ ገዛልኝና እዚህ ቦታ ላይ የሆነ ነገር ሰር ያለሽ ህጋዊ ስለሆነ ምናምን ብሎ ከዛን ነው ለዛ ለቦታ ብዬ ነው የመጣሁት። እዛ ቦታ ላይ የሆነ ሰርቪስ ነገር እንኳን ሰርቼ ራሴን የማንቀሳቀስበት። እኔ ቤት ላይ በጣም ነው የምፈራው በትምህርት ሰዓት እያለሁ ተከራይቼ ነበር። ስማር ነበረው ከሀያ ስኩል ወደ ስደት የመጣሁት አባቴ በህይወት ሳጣሁት ነው ቀጥታ ወደ ስደት የመጣሁት ትምህርቴን ከሀያ ስኩል አቋርጬ ማለት ነው። እና ቤት ኪራይ በጣም ስለምፈራ በቃ ምንም ቢሆን ለመሸራ ወጥሬ አይሆንም። የራሴ ነገር የራሴ ቦታ ላይ ነው ምርጫዬ። እና እዛ ቦታ ላይ ቤት ለመስራት ነበረ ወደ ዱባይ የመጣሁት አሁን እዚህ ከመጣ ሁለታም ነበር ግን ቲኬት ኮርተሽ ተሳትፈሽ በጎ ጽሎ መልካም በሆነ ነገር ላይ እጅሽን ዘርግተሽ በዚህም ደግሞ ቤቱ ወድሉ ባለ ስለሆንሽ በጣም ደስ ብሎኛል። ደስታ በጣም ደስ ብሎኛል። ኮንግራቹሌሽን በድጋሚ አንዳንድ ኢንፎርሜሽኖችን ሙሉ ኢንፎርሜሽን በተጨማሪ ደግሞ የሚጀምር ይሆናል።

በቃ ህዋን የማርያም ሲል በቃ፣ እውነት እመቤቴ ያለች በጣም ነው መወዳት፣ እመቤቴን በጣም ነው መወዳት። አባት ስጋ አባት ስጋ እናት ቢለየሽ ፈጣሪ መቼም ቢሆን አይለይሽ። ይሄሽበት ቦታ ተከትሎ የሚሄደው ነገር ቢኖር ፈጣሪ ነው እና ቤተሰብ ያው አጠገቡ ስትሆኒ ወይንም ስትደወይለት ትንፋሽሽን ሲሰማ ብቻ ነው። እግዚአብሔር ግን የውስጥንም የውጭንም እየተመለከተ እኔ እንጃ እመቤቴ እኔ የዘላለም ህልሜ ነበር። አሁን ቦታ ያልኳቸው ቦታ ላይ ራሱ ቤት ሰራለው። በጣም በቃ መቼ ነው ሰር ይሄን ስንት አመት ብሰራ ቤት ሰራለው እዛ ላይ አሁን ሁሉ ነገር ተወዷል ብዬ በጣም ነበር ስጨናነቅ የነበረው። እመቤቴ ያንን ጭንቀቴን አይታ፣ እኔ ስለምወዳትም ነው በስሟ እኔ ቲክቶኬን ሀ ብዬ ከከፈትኩ ጀምሮ ሄዋኔ ማርያም በማርያም ነው የምጠራው ከመጀመሪያውም ጀምሮ ፌስቡክ ላይም ወደ አስር ሺህ ፎሎወር ያለኝ ፌስቡክ ላይ እዛ ላይም የማርያም ብዬ ነው በጣም በሄድኩበት ማርያም ነች መጠሪያ። እና ያንን ህልሜን አይታ ደግሞ ዛሬ ስለፈታችልኝ እኔ እንጃ ከልባ መሰግናለሁ። በጣም ነው የምወዳት። ይሄ የእኔ ሳይሆን የእሷ ውጤት ነው በእውነት። እንኳን ደስ አለሽ የእኔ እናት፣ እሷ እንኳን ጸሎትሽን ሰማችሽ። እንኳን ደስ አለሽ እውነት ለራሴ ደረሰኛል። የተደሰትኩልሽ እኔ ወድ ለሚገባው ሰው ይድረሰው ብዬ ነበር። ለሚገባሽ ላንቺ ስለደረሰሽ እጅግ በጣም ደስ ብሎኛል። በእድሜ በጤና ኑሪበት፣ አግቢበት፣ ውለጂበት። አሜን ሀቡዬ፣ አሜን ሁሌ። በነገራችን ላይ ሀቡዬ ሁሌ ቡና አፍንተሽ ስትመርቂ ሁሌ አሜን እላለሁ። በእውነት እንጃ በጣም ነው የምወድሽ። በዚህ አጋጣሚ በጣም ድና አግብተሻል። አላገባውም በጣም ደስ ይላል። በቃ እንግዲህ ሲዚ ያስገቡ። ይኸውልሽ አሁን ቤት ደረሳት ብለው ይመጣሉ ግር ብለው፣ ተጠንቀቂ። የነገራችን ላይ ስልክ በአደባባይ ነው እንዴ ሀቡዬ፣ የተነገረው? በጣም ብዙ ስልክ ወደ ሰላሳ ስልክ ነው የተደወሉት። አደባባይ ነው የተነገረው። ከዚህ በኋላ ይህን ቀጥታውን ተዘጊና ዋትሳፕ ብቻ ትጠቀሚዋለሽ። ምክንያቱም ኦልሬዲ አየር ላይ ነዋ። ግዴታ ነው ገባሽ? ለእጣው ትክክለኛነት ሁሉም ነገር አየር ላይ ስም ስልክ ኤቭሪቲንግ መሆን ስለነበረበት ይቀፋ እንግዲህ። ቤትን የሚያህል ነገር ደርሶች ሲም ካርድ ለመቀየር አትሰንፊል። እና ግን አሁን ቤት ደረሳት ብለው አሽትተው ይመጣሉ። ተጠንቀቂ፣ እንዳትታለይ እሺ። ሲመጡ ቤቱን ነው እኔን ነው የፈለጋችሁት? ያቸው ትዳር ብለው ሲመጡ ማለት ነው መጀመሪያ፣ እሺ አገራ ምክሬ ገደል እንዳይገባ ቤቱን ፈልጎ ነው ትዳር እኔን ፈልጎ ብለሽ ሳስብ፣ አሁን እየመጣሁ ለባሌ ልዳርሽ ሁላ ሊሉሽ ይችላሉ። ለወንድሜ ይላሉ፣ ለአባቴ ይላሉ፣ ለአጎቴ ለባሌ ልዳርሽ ሊሉሽ ይችላሉ። ባለሶስት መኝታ ቤት ቤት ደረሳት ብለው ሐቢባ ሶስተኛ የጣይ ወጣላት። ልጅ ፕሮፋይል ሊካ ነበር አገኘሻት አውራሻት ልስጣት። እህቶች ናቸው ደግሞ አረበገር ነው የወጣው። ሶስቱም የጣይ የወጣው አረበገር በቃ የአንቺ ዱዓ እየሰራ ነው። አንደኛ የጣይ የወጣው ዱባይ፣ ሁለተኛ የወጣው ወጣው ሳውዲ አረቢያ፣ ሶስተኛ የጣይ የወጣው ቤሩት ቤሩት ቤሩት ቤሩት። የመጀመሪያ በድጋሚ ወጣ አይደል? የመጀመሪያ እንደዚህ ጣይ ወጣ ነሽ። ነይ እንትን ይሰራል፣ ስለሚሰራ ደውይ። ይሰራል በጣም ደስ ብሎኛል። በጣም በጣም ደስ ብሎኛል። እንኳን ሁሉ የሆነው በእናንተ ነው። ህልሜን የተ በእናንተና በፈጣሪ ነው። ቴንክ ዩ። እስቲ መልእክት አስተላልፊ። አሁን ደግሞ የሶስተኛውን ዙር እጣ ሁለት ባለሶስት መኒታ ሁለት ባለሁለት ሁለት ባለ አንድ አአዚ ስድስት እጣዎች ናቸው። ሶስተኛ ጣይ ወጣልሽ እኮ ላንቺ ነው። ባለ አንድ መኝታ ቤት ኮንዶሚኒየም ደርሶሻል። ማሪ ነይ ላይቭ ላይ እስኪ እናቴ ነይና፣ አሁን የጻፍኩልሽን ኮድ ጻፊው ኮመንት ላይ አስገባሻለሁ። ፕሮፋይል እስቲ ቼክ ለር ፕሮፋይል፣ ቲክቶክ ፕሮፋይልሽ ይሄ ነው የላኩልሽ ነው ዋትስአፕ ላይ። ቲክቶክ ፕሮፋይልሽ ትክክል ነው እሺ? የጻፍኩልሽን ኮድ ቁጥር መተሽ ጻፊው ኮመንት ላይ እንዳስገባሽ በዚህ አጋጣሚ እኔ አንድ መልዕክት እንድታስተላለፍ የሚፈልገው ለሌሎቹ አሁን በሚገርም ሁኔታ በአረብ ሀገር ላይ ነው፣ ሶስቱን ቤቶች የወጡት። ይሄ ፈጣሪ የፈቀደው ነገር ነው። በጣም ደስ ብል ነገር እንኳን ሆኖላችሁ፣ በጣም ደስ ብሎናል። ሌሎች ደግሞ ሳውዝ አፍሪካ የኢትዮጵያ ግማሽ ሚሊዮን ብር ሳውዝ አፍሪካ ነው የወጣው። በጣም አመሰግናለሁ። በጣም አመሰግናችኋለሁ። በጣም ወዳችኋለሁ። እግዚአብሔር ይስጣችሁ። የት ነው የምትኖሪው? ጸጋ የት ነው የምትኖሪው? ስንት ቲኬት ቆረጥሽ? መቼ ቆረጥሽ? የት ነው የምትኖሪው? ቤይሩት? ኮንግራሌሽን እንኳን ደስ ያለሽ። በጣም በጣም በጣም በጣም ደስ ብሎናል። መቼ ቆረጥሽ ቲኬት? መጀመሪያ ቀን ሰባት ቆረጥኩ። ሰኞ ቀን ደሞ መጀመሪያ ቀን ሰፋት ሰኞ ቀን ስምንት የቆረጥኩ ኮንግራጁሌሽን ኮንግራ እንኳን ምን ያህል ቆየሽ አረብ ሀገር ላይ ስድስት ዓመት ስድስት ዓመት ቆየሽ እንኳን ደስ ያለሽ የቤት ባለቤት ሆነሻል አጥ ብለሽ ግቢ እንደ ደስ በደስታ ቀንሽ ለምንድን እንደ ፊትሽን የምትሸፍኚው እንደ ዛሬ እኮ የደስታ ቀንሽ ነው እንዴት ፊትሽ አንቺ እኮ አልሰረቅሽ ወይ አንድ ወገንን አልነካሽ እድል ነው የወጣልሽና ልትደሰች ነው የሚገባ። እና ዞር ዞር አትበይ፣ አትፍሪ። ምንም የሚያስፈራ ነገር የለም። እና እንኳን ደስ ያለሽ። በጣም ደስ ብሎናል። ቤይሩት ነው የምትኖሩ? ስድስት ዓመት እንኳን ደስ ያለች። በጣም ደስ ብሎናል። ኮንግራጁሌሽን። ላንቺም በእራስሽ ስም የቆረጥሽ ወጣልሽ ወይስ በጣም እንኳን ደስ ያለች፣ ደስ ብሎናል። ያው በቤተሰብ የቆረጥሽው የራሴ ስም ነው የወጣው። ናይስ ናይስ፣ በጣም ደስ ብሎናል። በጣም ስንት ቲኬት ትቆረጥሽ? 14 7 እና 8 15 ቲኬት እየቆረጥኩ፣ መጀመሪያ 7 ከዛ 8 15 የወልሻ 18 የቆረጠችው ሀቢባ ጠገብሽ እያለች ፈጣሪ አሳልፎ ሰተሽ እንኳን ደስ ያለች። ሀቢባ ይ ሁሌ ድዋ ታረጋለች ለሚገባው ሰው ለሚገበው ሰው ለሚገበው። አንቺ 15 ቲኬት ቆርጠሽ 18፣ ስንት ሰው ስፖንሰር አድርጎ ቆርጣ እያለች። አንቺ የሚገባሽ ስለሆነ ለአንቺ ስለሚገባሽ ፈጣሪ ለይቶ ሰጠች። ደስ ብሎናል በጣም እንኳን ደስ ያለች በጣም በጣም ደስ ብሎን ለመጣችሁ፣ እውነት በጣም ነው የምናመሰግነው። እሺ፣ በዚህ አጋጣሚ ሌሎች እንዲቆርጡ ንገሪያቸው። በዚሁ መልእክት አስተላልፊ። ሌሎች እንዲቆርጡ እናንተ መልእክት አስተላልፉላቸው። ለምን ትልቁ ለእኛ ተጨባጭ ማስረጃ እናንተ ናችሁ እና እንኳን ደስ ያላችሁ። በተጨማሪም ደግሞ ሌሎችም እናንተን እያዩ እንዲቆርጡ ድጋፍ ሁኑላቸው፣ አነቃቀዋቸው። በጣም ትልቅ ስራ እየተሰራ ነው። ትልልቅ ነገር ላይ ስፖንሰር አድርገናል። ብዙ አካል ጉዳተኛን ከጎዳና አንስተናል። ዊልቸር አድለናል። ስራ ላይ ስፖንሰር አድርገናል። የግል ብቃታቸው ላይ ስፖንሰር አድርገናል። ትምህርት ላይ ስፖንሰር አድርገናል። አሁን ደግሞ በትልቅ በሰፊ ትልልቅ ነገሮችን ለመስራት ብዙ ዊልቸር ከቀረጥ ነፃ መንግስትን አስፈቅደን ከቻይና ከተለያዩ ሀገር አስገብተን ለማከፋፈል ትልልቅ አጀንዳዎች ተይዘዋሉ እና እናንተ ናችሁ። ፑሽ አድርጓቸው

አዲስ ዜሮ ዜሮ ባጃጅ ለአይና ለባል ልትገዛ እንደሆነ ስትናገር፣ በደመምተኝ በጣም በእውነት እዚህ ላይቭ ላይ እናመጣለን። ለምን መሰለሽ አቢባዬ እሷም ቅድም እንደተናገረች ባጃጅ እንዲገዛላት የተወሰነው፣ ለምን መሰለሽ፣ እሷም አካል ጉዳተኛ ነች፣ ቆማ አትሄድም። ሁለት ልጆቿ አካል ጉዳተኛ ናቸው፣ ቆሞ አይሄዱም። አሁን እንኳን ደስ አለሽ። እንኳን አብሮ ደስ ነው። እሺ፣ እንኳን ደስ አለሽ። አልፍ መብሩክ። ባለሁለት መኝታ ቤት ኮንዶሚኒየም ቤት ደርሶሻል። እንኳን ደስ አለሽ። እንኳን ደስ አላችሁ። እኔ ወደ አርባ ምናምን ትኬት ነበር የቆረጥኩት። ማሻአላህ ማሻአላ አራት ቆረጥን ከዛ ደግሞ ሰላሳ ስምንት ቆረጥኝ። እንኳን ደስ ያለሽ። ከየት ነው የቆረጥሽው? የት ነሽ

እናመሰግናለን አሁን አብራችሁን ከእኛ ጋር መሆን የምትችሉ መቆየት ትችላላችሁ።

እንዴት ነው ደስ ያለች? በጎ አድራጎት ድርጅት ትኬት ስጥ ብሩ ይክሰር ብሎ ነገር የለም። የሚከስር ነገር የለም። አንቺ እድለኛ ባትሆን አካል

ስብንላ በጣም ደስ ይላል። ነብር እስ ምንም አይነት ነገር አልነበር። እሰይ እንኳን አላህ ረዳሽ፣ ነገር አልነበረ። እንኳን ደስ አለሽ የእኔ ውድ። አየሽ እንዲህ ነው። በመጨረሻ ለ ይሄ ነው። በቃ የሰክሰስም አላማ እንደዚህ በጣም ብዙ አመታት በስደት በጣም ብዙ አመታት ስደት ላይ ቆይተን ቤት ለሌለን ስደተኞች ቤት ባለቤት ማድረግ ነው አላማው እና በጣም ደስ ብሎኛል። ለሚገባው ዛሬ መጀመሪያ አራት ትኬት ቆረጥኩኝ ማለት ነው። ከዛ መለስኩኝና አሁን ደግሞ ይሄኛው ሰላሳ ዘጠኝ ከትናንት ወደ ነው የቆረጥኩት ማለት ነው። እና በቃ ከደረሰኝ እናቴ ትድናል፣ ሳልደረሰም ደግሞ አልደረሰኝም ቻንሴ ልሞክር ብዬ ነው ትጋሚ የቆረጥኩት እንጂ መጀመሪያ አራት ቆርጬ ነበረ። አይገርምሽም? ምንም ትጋሚ ቻንሴ ከትናንት ወደ ቆረጥ ለሚገባው ይድረሰው ብዬ ዱአ ሳደርግ ነበር። እንኳን ለሚገባው ሰው ደረሰው። እንኳን ለአንቺ ደረሰሽ። ታደርግ አሚን። ለእኔ ድረሰን እኔ ብሳለው ከእናንተ እያልኩኝ ማለት ነው። በጣም ደስ ይላል። እንኳን ለሚገባው ደረሰው። እንደዚህ ለተቸገረ የሄዋኔ ማርያም አንደኛ ጣይ ደረሳት። ምን አይነት ስትወሽን ላይ እንዳለች አናቅም። እሷም ስትመጣ የእሷን የምንሰማለን። እና እንኳን ደስ አለሽ እህቴ፣ ባለ ሁለት መኝታ ቤት ቤት ቀላል አደለም። እንኳን ደስ አለሽ

በጣም ትልቅ ስኬት ነው። ኮንግራጁሌሽን። ደስታ ወዳ ያለው ተደስቼ የምጨርስበት ነገር ደስታ ወደ ያለው ለሚገባው ሰው ደረሰው ማለት ይሄ ነው። ኮንግራጁሌሽን። ነጌም ትጠሪያለሽ፣ ሀቢባ ጋር ላይቭ ላይ እንጠራሻለን። ከነጌ ጀምሮ ሙሉ ኢንፎርሜሽን አሁን ለሀቢባ ትሰጫታለሽ። ከእሷኛ የሚቀበልና ከነጌ ጀምሮ ያለውን የርክብ ነገሩ እንቀጥላለን። በዛው ደግሞ ነጌም መተሽ ላይ ላይ እንመሰጋገናለን በደንባርገ እንጠቀማለን በጣም ደስ ብሎኛል። እንኳን ደስ ያለሽ። ለእናቴ ልደውልላት በቃ ደውላ ቤተሰቦቿ ጋር ልደውል ነው። የደስ ደስ ስልታደርግ ነው። ትሂድ በቃ ሄዋ